ታሪኮን ደግሞ እኔ እንዳነበብኩት ከዛ ከታሪኮ ውስጥ በጣም ደስ ያለኝ ምንድን ነው እሱ ከእስር ቤት ለማምለጥ ያደረጉት ዘዴ ነው። እስቲ እሱን ደግሞ እንደዚሁ ቢያጫውቱን። በጣም እሱ እንግዲህ እዛ እስር ቤቱን በበር ለማምለጥ አይቻልም። እኔ ሁለት እድል ጠብቅ ነበረ። አንድ በሩ ተከፍቶ እኔ ወደ ውጭ ወጥቼ ሽልኬ ለመሄድ ሁለተኛ ኤሮፕላን መጥቶ እንደዛው እንደተለመደ ሰፈሩን ወይም እስር ቤቱን በሚደበድብበት ጊዜ ለማምለጥ ሀሳብ ነበረኝ። እንደ አጋጣሚ አንድ ቀን ኤሮፕላን መጥቶ ዙሪያውን መብራት እየጣለ ቦምብ ጥል ጀመረ። በዛን ሰዓት የምተኛበትን ብርድ ልብስ አለ፣ የሚሰጡት ብርድ ልብስ እሱን ቀዳድጄ፣ ቆጣ ጥሬ መስኮቱ ብረት ላይ አስሬ፣ በሱ ነው መሬት ለመድረስ የቻልኩት። ፎቅ ላይ ነበረ፣ ሁለተኛ ፎቅ፣ ሶስተኛ ፎቅ ላይ ነበር። ግን ይሄ ከመሆኑ በፊት ከአንድ ጎዝላ ቢጁ ለታች ከምባል ጋር አስቀድመን ተነጋግረናል። እንዲህ ያለ አጋጣሚ በሚመጣበት ጊዜ አንተም ቀደም ብለህ ብትወጣ ቀደም ብዬ ቢወጣ እንዲህ ያለ ቦታ እንገናኝ ብለን አብጀ፣ ውጭ በወጣው ሰዓት ከሱ ጋር ቀጠሮ ነበረን። እሱም እንደኔ ያስም ኖሮ በዛን ሰዓት እሱ ልቅ ምድር ቤት ነበረ። ቀደም ብሎ ወጥተው እዛ ውጭ ተገናኘን። ለማምለት ይቻላል። መብራቱ በሙሉ ጠፍቶ ነበረ። ያን ጊዜ በሙሉ መብራት ከአውሮፕላን የሚወርድ መብራት እንጂ እነሱ የሚያብረው መብራት በጭራሽ የለም። ጠፍጠፍቶ ነበረ። ወታደሮች ውስጥ እንዴት ነበረ? እነሱ በየቦታው መትረየስ ይተኮሳል፣ ቦምብ ይጣላል። እነሱ ጥግ ይዞ ይጠባበቃሉ እንጂ መቼም በዛ ሰዓት እስረኞች ይወጣሉ ብሎ አይጠብቁ። ራሳቸው ከቦምብ እና ከመትረየስ ለማዳን ነው የሚጠባበቁ። ከዛ እንግዲህ በመስኮት ያው የእርሶን ብርድ ልብስ ቀዳደው ከተለተሉ በኋላ ቀጣጥለው እንደ መሰላል ሰርተው ወረን። ሁለት አንድ ብርድ ልብስ ይዤ ወርጄ ነበር። ሽቦ ደግሞ የተነጠፋል። ሰው በእግሩ ርጦ እንዳመን ይዤ የወጣሁትን ብርድ ልብስ ደግሞ እዛ ሽቦ ላይ ያነጠፍኩና ችግሬን እንዳይዘኝ በቃ በሱ ላይ አመለጥ። ከአመለጡ በኋላ ወዴት ነው የሄዱት? ጥግ ያዝኩና ጁሌ፣ ጁሌ፣ ጁሌ ብዬ ተጣራ። በዛን ሰዓት እሱ ይጠባበቀ ይኖረ ቀስ እያለ ግርግዳውን በእጆ እንዲህ የመታ እንዲሰማ አድርጎ ወደ እኔ ተጠጋ። እጅ ላይ እጅ ተያያዝን። እሱም በዛ በብርድ ልብስ እኔ በያዝኩ ብርድ ልብስ ጎትተን ብርድ ልብሱን ይዘን አመለጥ። አንዱ ከእኛ ጋር ለማምለጥ ሞክሮ ነበር። እሱ በጥይት ተመታና ቀረ። እኛ